አሁን ወደዳ ሳሽም ነበረ ነበር እንዴ? እንዴ አደረጋት? እንዴ አዎ፣ ተገኘ ነው እ እንትን አንድ ሙያ ነበር። አንድ ሙያ ያ የተረገመ ከይሲ የሆነ

ደጅ ብመጣ በእንትን ያችን ሴትዮ አፋፍሰን ወደ እንትን ብለን ደጅ ወሰድና፣ አዎ፣ እንዲያ ስትሆን ወድቃ ስናገኛት ጊዜ አዎ፣ ደጅ ብንወስዳት አትልሽ። አዎ፣ እቤት ወሰዳችሁት? እቤት ወስደናት። ምን ይኸውልሽ፣ ደጅ ሁሉ ልክስክስ እንዳለ

እንዴት ተደፍቶ እንዴት ሰንቶ አስቀምጠው ገብተው ጀመሩት። እንዴት አንተ አያሌው እ አቤት፣ ዳንተው እንዴት ነው? እንት ያው ልብስ እኮ እንደ ልጓጭ ያህን ተክላው ብጀ እረ ሌላ ሽብሽቦ ላቅልቅላት ብጀ እኮ እየቀየርክላት ነው። እንደዚያ ያልሆነ ነው አንተ እየበል በቃ፣ ዞር ዞር ልምጣ። ከንቱ አንተም አልብሳት ቀግርላት፣ እኔም ዞር ዞር ልመለስ ይሻላል።

ገናኝ ሰው ኮ ነው። ወራ ወ ነው። ገንጦ ምን ሆናለሁ ምን ሆናለሁ። እናቴ ጓ እቺ ቅጣላ ያደረገችውን ሳሰማ ቀርታ ነው። ምን ሆነሽ ነው የምትለኝ? ምነእንዴት አደራህን እንዲያ አበሳውን ስታበለው ስታሰቃየው ከርማ ከርማ ዛሬ ሰተት ተብሎ ቤቷ የሄደላት እውነት እንደው መድኃኒት ሳታቀምሰው ቀርታ ነው። ነገር ነው ቤቷ አስገብተው እና ሰው ያየ ሰው ነው ነገረኝ

ያቺ ሰው ሲሆን ተዛዝሮ ተዛዝሮ እሷን እንዲያርጎ ክንችላ አርጎ ጀርባዋን እንክት አርጎ ይኸውልሽ አንክቶ አንክቶ ጥሏት ተመልክቶ እሷም የለች እንዴ ተቀጥረብን እንዲመስዳቸው የምታዘልባላበለችው ባልደረሰችበት ነው እንጂ ዝም ብለን እንትን ስንል ተየውማ ጉዱ ሌላ ነው። ተየው ዝም ብለሽ አሁን ልክ በተዘጋ ቤት እንትን እንዳይል እንዳያጣሽ ፍጅ ዝም ብለሽ ደስታውን ያስጨርሰን እናቴ። ለፍተናል እንግዲህ እሱ መዳንያል የምላሹ እንኳን

እንዲህ ያልበኛ ነው ያለ። እንዴት አስማረ፣ እንዴት? ጉዳዩ እኮ የሁላችን ነው። እንዴት ምንም ያህል እንትን ብንል እ መጣን በይ መጣን በይ። እንደውም ሙት፣ እንደው እንደዛሬ አክብር ቢል አላውቅም ነው የምልህ።

አዎ፣ ቦላሌ እንደለበሰች ልቁ ቁምጠው እሱ እንደለበሰች ነበርና ያው ሊለውጥ ምናምን ስትለው ጊዜ ወደዚያ ወደ ውሽጥ ሊለውጥላት ዋና የማደና ነገር ነው እንጂ በዚያ ምክንያት እኮ ነው በር